በሆነ በአብ በወልድ በመንፈስ ቅዱስ ስም ሰውና አዕምሮ ከሀያ ሁለቱ ስነ ፍጥረት ሁለቱ ሰውና መላእክት አእማንያን ነባቢያን ለባውያን ናቸው። ነጻ ፍቃድም አላቸው። ነጻ ፍቃድ ማለት ወደ ፈለገው አቅጣጫ መሄድ የሚችልበት አዕምሮ ያለው ማለት ነው። በዚህም ነፃ ፍቃድ ሳጥናኤል ወዶ ፈቅዶ እንጦርጦስ ገብቶበታል። ሚካኤል እና ወደው ፈቅደው ከፍ ብለውበታል። አዳምና ሔዋን ጸበለስን በልተው ተራቁተው ጸጋቸውን ተገፈውበታል። አቤል ንጹሕ መስዋዕትን አቅርቦበታል። ቃኤል ሁሱር መስዋዕት አቅርቦበታል። አቤል ሞቶበታል። ቃኤል ገሎበታል። ስለዚህ አእምሮ ማለት ሰው ወደ ፈለገው የሚፈስበት ማለት ነው። ሰው ሁለት ባህርያት አሉት። አንዱ መላእክትን የሚመስልበት ያውነት ሲሆን አንዱ እንስሳን የሚመስልበት አራቱ ባህሪያት ናቸው። መላካዊ እንደመሆኑ የርቀትን የነፋስ ስራን ይሰራል። እንስሳዊ እንደመሆኑ ይበላል፣ ይጠጣል፣ ተራክቦ ያድራል። መላካዊ እንደመሆኑ በድንግልና ጸንቶ ይኖራል። እንስሳዊ እንደመሆኑ አግብቶ በዓለም ይኖራል። ይህንን ሁሉ እንዲሆን የሚያደርገው ግን አዕምሮ ነው። ሰው ከእንስሳ ባህሪ የሚለይበት አንዱና ዋነኛው አዕምሮ ነውና። በእርግጥ በዘመናዊ አስተምሮ ሰው ከእንስሳ በምን ይለያል ሲባል በማሰብ ይባላል። ይህ ብቻ ግን አይደለም። ሰው ከእንስሳ የሚለየው የዘላለም ሕይወት በመውረሱና ሕያው በሚያሰኘው ነው። ሰው አዕምሮ አለውና አእምሮም ከማሰብ አይቆጠብምና የሰው ልጅ ሆኖ ሳይበድል አይኖርም ከመቤታችንና ከክርስቶስ በቀር። አእምሮ አንድ ጊዜ ወደ ኃጢአት፣ አንድ ጊዜ ወደ ጽድቅ፣ አንድ ጊዜ ወደ ክፋት፣ አንድ ጊዜ ወደ ደግነት ሲወጣና ሲወድ ይኖራልና ሰው ያለ ኃጢአት ሊኖር አይችልም። ይልቁን በአእምሮ ወይም በህሊና ከሚያደርግ ኃጢአት የሰው አእምሮ ወይም ህሊ ነው ሲወጣ ሲወድ ይኖራልና ሃይማኖተ አበው ዮሐንስ ሃምሳ ሁለት አእምሮ መርከብ ነው፣ ዓለም ሞገዱ ነው፣ ነፋስ ፍላጎት ነው፣ መህሉቅ የሃይማኖት ነው። አንዲት መርከብ በባህር ጉዞ ከጀመረች በኋላ ነፋስ ይመጣል፣ ሞገዱ ይነሳል። መርከቧ ትናወጣለች። የሰውን አእምሮም የሚያናውጠው ይህ ነው። ፍላጎት ይገፈዋል፣ ዓለም ተናወጠዋለች። እንዲህ ሲናወጥ ግን የሚያቆመው ቆተለኛው የሚጥለው መልህቅ መልሕቅ አለ ያ መርከቧን ጸጥ ያደርጋታል። እንደዚህም ሁሉ አእምሮ በዓለም ፍላጎትና ገደብ የለሽ ምኞት ሲናወጥ ሃይማኖት ያጸነዋል። አእምሮን መጠበቅ መላ ሕዋሳትን መጠበቅ ነው። የሰው ልጅ መላ ሕዋሳቱን የሚጠብቃቸው በአእምሮ ነው። አይን ሲታመም ለአእምሮ ይነግራል። እግርና እጅ እንደዚህም ለአእምሮ ይነግራሉ። አእምሮ ያስባል መፍትሔም ይፈልጋል። አእምሮን ያልጠየቀ መላ ህዋሳቱን አይጠይቅም። አእምሮን ያልጠበቀ መላ ህዋሳቱን አይጠብቅም። የእግዚአብሔር ትልቁ ስጦታ፣ የሰው ልጅ ትልቁ ሀብቱ አእምሮ ነው። የሰው ልጅ ከአእምሮ የሚበልጥ ሀብት የለውም። ምናልባት በዓለም ላይ ታላላቅ ድንቅ ድንቅ የሚያስብሉ ቴክኖሎጂ ውጤቶች እናያለን። ለምሳሌ ሳተላይት፣ አውሮፕላን፣ ድሮን፣ ሚሳኤል፣ አቶሚክ ቦምብ፣ ስልክ፣ ጨረር፣ ኒውክለር ግን ይህ አለም የሚጨርስበትም አለም የሚለማመድበትም ያመረተ አእምሮ ነው። ከዚህ የሚበልጥ ሀብት ወዴት ይገኛል? አእምሮ ከዓለም ይሰፋል። አለም እግዚአብሔርን አትችለውም፣ ሰማይና ምድር አይችሉትም። የሰው አእምሮ ግን ከፍ ብሎ እስከ ጽርሃ አርያም፣ ዝቅ ብሎ እስከ በርባኖስ ይመረምረዋል። አለም በአእምሮ ትመዘናለች፣ አእምሮ ግን በአለም አይመዘንም። አእምሮ ሲበከል አለም መበከል ጀመረች። የሰው ልጅ አእምሮን በክፋት፣ በምቀኝነት፣ በተንኮል፣ በአልኮል፣ በኬሚካል፣ በሆከት አስተሳሰብ፣ በተመረዘ ፖለቲካ፣ በጫት፣ በሲጋራ ሲበክለው አለም ተበከለችና የብጥብጥና የሆከት የጦርነት የረሃብ የመጠፋፋት ማዕከል ሆነች። አለምን ለማከም አእምሮን ማከም ያስፈልጋል። አእምሮ ሲታከም አዕምሮ ሊታከም የሚችለው በቤተ ክርስቲያንና በመጽሐፍ ቅዱስ ብቻ ነው። ከዚያ ውጭ ግን ዳጡ ወደማጡ ነው። የዓለም ፈላስፋና ሳይንስ የተበላሸው ራሱን ፍልስፍናውን፣ ወይም ሳይንሱ እውቀቱ ሳይሆን ፍልስፍናው ሳይንሱን ያመነጨ አእምሮን የፈጠረ እዛፌር መርሳቱ ነው። ይህ ደግሞ ወዘተ ወዳለው ላሚቷን ግን አልፈልጋትም እንደ ማለት ነው። አእምሮን ይዞ የአእምሮ ባለቤቱን እግዚአብሔርን መዘንጋት የመጀመሪያም የመጨረሻ መብደት ነው። አእምሮን መቆጣጠር ሁለምናን መቆጣጠር ነው። የአእምሮ ብክልነት የሁለመናችን ሁሉ ብክልነት ነው። የአእምሮ ጤናማነት የማሰባችን ሁሉ ጤናማነት ነው። አእምሮን መጠበቅ ቀዳማዊ ተግባር ነው። አእምሮን ማጣት ግን ራስን ማጣት ነው። አእምሮን ያልጠበቀ ሰው የሁሉ ማረፊያ ነው። ያልታጠረ እህልና ያልተጠበቀ አእምሮ አንድ ነው። ሁሉ ነገር ለበጎ እንዲደረግ እናውቃለን። አንዳንዴ በሕይወታችን ምንም የማይጠቅሙ ነገሮች ልንመርጥ እንችላለን። የሚያስፈልገንና የማይጠቅመን ግን መንፈስ ቅዱስ ሲመርጥልን ነው። አደጋና ስጋት፣ በሽታና ስቃይ፣ እጦትና ችግር፣ እርሃብና ማጣት፣ ሀዘንና ትካዜ የሌለው ሕይወት እጅግ ጠቃሚ እንደሆነ አድርገን እናስባለን። ነገር ግን ይህ የሌለው ሕይወት ሁሉ ጠቃሚ ላይሆን ይችላል። እንደ ራሳችን ሀሳብ ሳይሆን እንደ እግዚአብሔር ሀሳብ ስንጓዝ ግን ነገር ሁሉ ለበጎ ነው። ነገር ሁሉ ሲባልም በእኛ እይታ በጎ ነው የምንለው ብቻ አይደለም፣ ክፉ ነው የምንለው ጭምር እንጂ። እንደ እግዚአብሔር ሀሳብ ሲሆን ማግኘት፣ ማጣትም፣ ጤናማነት፣ በሽታም ለበጎ ነው። እግዚአብሔር ለእኛ መልካም የሚያደርግልን በጎ ነው ብለን በምናስበው ነገር ብቻ አይደለም፣ እጅግም ክፉና አስቸጋሪ መስለው ከሚታዩ ሁኔታዎች ለእኛ ለልጆቹ እጅግ የሚደነቅ በጎ ነገርን ማድረግ ይችልበታል። ቅዱስ ዮሐንስ አፈወርቅ። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።